ጭራሽ ሌላ ሀገር ሄጂ በቃ ከባሌ ጋር ፎቶ መነሳት ነው የምፈልገው እግዚአብሔርን ሰርግ የሚባል አልፈልግም የታላላቅ እህቶቼ ሰርግ ወይኔ አልፈልግም አልፈልግም ቤተሰቦቼም ራሱ ኔ መጨረሻ ልጅ ነኝ አይደግሱልኝም ብጠይቅ አፈር ልብላልሽ የኔ እናት ሳይታሰብ የተወለደው ልጅ ነኝ ምን ላድርግ እኔ ግን እንደሱ አለም ማለት ሚኒመም ስንት ብር ታወጫለሽ? ሰርግ ላይ የእውነት፣ ሚኒመም ስንት ብር? ዳዝ ማተር ስለ ሰርግ ምናምን አይደለም፣ ሴት ልጅ ቫሊዩ ሊኖራት ይገባል ብዬ ነው ማምናው። ቫሊዩች ጋር አገናኛው በክብር እስካገባሽ ድረስ። እኔ ሌላ ሀገር ሄጄ ፎቶ ተነስቼ ምናምን ነገር የራሴን ነገር ፕላን ማድረግ እፈልጋለሁ ስላልኩ ቫሊዩ ለስ ይሆናል ማለት ነው? የሆነ የሰፈር ሰው ተሰብስቦ ስላልጨፈረ እኮ እኔ ክብሬ አይቀነስም። ባይዘወይ፣ ክብር ባይዘወይ ኢንተርናል እና ከራሳችን አክሽን የሚወጣ ነገር ነው ብዬ ነው ማስበው። እኔ ኢንስቴድ ኦፍ ገመኒ አንድ ሚሊየን ሁለት ሚሊዮን ብር ምስጋና ለሌለው ህዝብ ስልሽ በልቶ ጫው የለውም በልቶ አቤት የሙሽራ ቀሚስ አቤት እናትዮ አኩርፈዋል አቤት ሙሽራው ደግሞ አወፋፈሩ አቤት ቦርጩ አይ ምናምን እያለ ለሚያወራ ሰው ሁለት ሚሊዮን ብር ምናምን ከማወጣ ገብርኤል ነው ምልሽ። ከባሌ ጋር ቫኬሽን ሄጄ ከዚያ ቤት እቃችንን ፈርኒቸራችንን ገዝተን ኖረን ለምን ጥፍር ቤት አልከፍትበትም በአንድ ሚሊዮን ብሩ እና ህይወታችንን አልቀይርም ገብርኤልን። ኔቨር ቴንክፉል የሆነ ሰው የለም። ነገ ተነስቶ ያሙሻል እንጂ ማንም ሰው አያመሰግንሽ አንደስ የሆነ ኤክስትራቫጋንት የሆነ ብር ካለሽ ለምንድን ሰርተሽ የለፋሽበትን ብር ሰርግ ላይ ታወጫለሽ? አነሰሰሪ ለእኔ ነዋን። አነሰሰሪ ይቅርታ ልክ ነሽ እኮ እኔ እንደዛ ያልኩኝ አይደለም ግን ዝም ብሎ በእኔ እና እሱ ብቻ ሄደን ምናምን ፎቶ ተነስተ ምናምን የምንገባበት ግን አደለም። እኔ ሰርግ ማለት በሰውና በእግዚአብሔር ፊት የሚደረግ ቃል ኪዳን ነው ስለማምን እግዚአብሔር እንኳን ሄደሽ ቤተ ክርስቲያኑ ማን አልጋለሁ? ችግር አለብህ? ቤተ ክርስቲያኑ ለቤተ ክርስቲያን ንስሐ አባት ሂጂ እና ንስሐ ጊዜ ከዛ ቃል ግቡ ተገባቡ ብሎ ችግር አለው። ንስሐ አባት አለሽ እንዴ? ኑሀሚኒዬ ላት ለጊዜው ንስሐ አባት ከወጪ እያዳንኩሽ ነው። እመኝ ከወጪ እያዳንኩሽ ነው። ማንም አንዴ ኖሃሚን ታውራ። ኖሃሚን ቀስ ብላ ስለምታወራ ሀሳቡ እንድታስረዳ እስቲ አሳምናት። ግን አሳምናት፣ አይ ታውራና እናሳምና። እሷ አታምን በቀላሉ። እስቲ አይደለም። እኔ ኮ ይሄ ሰርግ ኤክስትራ የሆነ ነገር ምናምን አይደለም፣ ግን ለምሳሌ አሁን ለቤተሰቤ ሽማግሌ ሊላክ ይገባል፣ ስነስርዓት በሆነ ባለው ልክ ማለት ነው። ከዛ በኋላ ደግሞ በሰውና በእግዚአብሔር ፊት ማለት ያን ያክል በጣም ብዙ ሰው መኖር አለበት፣ በጣም ትልልቅ ድግስ መኖር አለበት አሉ። ግን ቢያንስ የእሱ ቤተሰቦች፣ የእኔ ቤተሰቦች፣ የእኔ ጓደኞች፣ የእሱ ጓደኞች በተገኙበት። ለምሳሌ ኮሰር ጊዜ የግድ ትልቅ ድግስ መደገስ የለብሽም፣ ሰው እንደሚያደርገውን ምናምን ማድረግ የለብሽም። ግን ቫልዩብል ይሆናል ብዬ አስባለሁ። እሱ ለእኔ ቫልዩ ይኖረዋል። በሰውና በእግዚአብሔር ፊት ነው ብቻ እንጂ በእኔ ናሱ ሆነን ምናምን አደለም። እኔ ለእኔ ፐርሰናል ነው ወይ ትልቅ ነገር ተደግሶ አንድ ሚሊዮን ሁለት ሚሊዮን ወጥቶ ምናምን አደለም። በኬክ እና በኬኮችም ኩ ልናደርገው እንችላለን። ከሌለ ግን ደግሞ በሰውና በእግዚአብሔር ፊት በእኔና በእሱ ቤተሰቦች በእሱ ጓደኞች ፊት መሆን አለበት ጋብቻ ብዬ አምናለሁ። አንደኛ የሆነ ነገር መሃላችን ቢፈጠር ወደፊት ሁን ምንም ነገር እንትን ሳቲ ቤተሰብ ሳትተሰውቂ በቃ አገባው አገባው አይነት ነገር ሆኖ ሲገባና በስነ ስርዓት ሽማግሌ ተልእኮ አክብሮች ቫሊዩ ሰቶች ሲያገባሽ ወንድ ልጅ እኩል አይደለም፣ ትልቅ ሚያረግሽ አሁን እዚህ ጋር ችግሩ ማለት ነው። ባሪ አሁን እኔ ሽምግል ነው። ኦፍኮርስ ላክልሻል እኮ ኖርማል ነገር ነው ግን ኬክም ቆርሰን ቢሆን እናሳልፋለን። እንዳልሽው እኔ ከባሌ ጋር አሜሪካ ወይ የሆነ ሀገር ኬክ ስለቆረስኩኝ ክብሬ አይቀንስም። ግን ፖይንቱ ሰርግ ላይ አንቺ እንዳልሽው ይሄ አንድ ሚሊዮን ብር ሁለት ሚሊዮን ብር አይደለም አልሽ፣ ግን ሪያሊቲውም እንደሆነ ታውቂያለሽ። አንዳንዴ ከገባሽበት ማትወጭበት ነገር ነው። የአንቺና የቤተሰብሽ አስተሳሰብ እኩል አይሆንም። የአንቺ ቤተሰብ አጎትና ክስቴ የምጣ ቢል ጎረቤት ምን ይለኛል ይልሻል። ጎረቤት ሲመጣ ደግሞ የተፈርሶ ይሰማል ይልሻል በጣም ነው የሚጨንቀው። በእውነት ከዛ ወጪው ላንቺ ነው፣ በርደኑ ላንቺ ነው። ማታወቂያቸውን ሰዎች መግበሽ ነው፣ በቃ አለቀ። ብርሽን ታጠፊ ያለሽ እና ሪያሊቲ ብሩ እኮ አይደለም መግዲ፣ ልክ ነሽ። አትሳም ፖይንት እኮ እኔ ያንችን ሀሳብ እኮ ቀበለዋለኝ፣ ልክ ነሽ። ይሄ ድግሱ በጣም ምንትን ያለ ነገር ምናምን እኮ አልፈልግም እኔ ፐርሰናሊን። ይሄ አሁን ይሄ አቴንሽን በጣም ሲት ማድረግ ምናምን በጣም ነው የሚጨንቀኝ። ይሄ በጣም በጣም ተሰበሰበበት ቦታ መገኘት ምናምን መድረክ ላይ በጣም ያልበኝ ምናምን አይነት ሰው ነኝ፣ አልወድም። ግን ደግሞ ሰርግ ሲሆን ሚሞር ያለው ምናምን ቤቱ ቤተሰቦች፣ አንቺ ቤተሰቦች አትሊስት እንኳን ሰርግ ድግስ እንኳን ባይኖር የሆነ እኔ ጃኔ እንደዛ ቢሆን ደስ ይለኝ። ግን ይሄ የተጋንን አይነት ነገር ግን አልፈል እኔ እናንተ የሚያስማማ ሀሳብ ልንገራት። ግን አሁን ደግሞ በሽምግልና ድግስ ደግሞ አይኖረኝም። እሺ ኖሀሚን ምን መሰለሽ በሰው ፊት ማግባት ጥሩ ነው፣ ግን ቤተክርስቲያን ማድረግ ቤተክርስቲያን ማድረግ ግን፣ ከዛ በኋላ እኔ መቅድ ያለችውን ሀሳብ ደግፍበታለሁ። ለምን አንድ ሚሊየን ወይ ሁለት ሚሊየን ብር አውጥተሽ አንበጣ በዩ የኢትዮጵያ ሕዝብ አብዛኛው ድግ ስለሚመጣ ሰው አንበጣ ነው። ይቺ የሰባ አምስት ብሯን ነገሯን ሁለት ሰርግ ካለመደገስ ሲቹዌሽን ጋር እኔ አልወደውም ነው እንጂ ያልኩት፣ አልስማማበትም። ለሚለው ለሚፈልጉት ሰዎች መብታቸው ነው። ግን አንድ ማላምንበትን ነገር ልንገራችሁ። ይሄ ባልሽ የሚያከብርሽ ሰርግ ስለደገሰልሽው ምና እንደሱ እንዳታስቡ። ስንቱ ባል ነው አሁን በስንት ሰርግ ስንትና ስንት ትልቅ ፋሚሊ መስርተው ከስንትና ስንት ትልቅ ፋሚሊ በሁለተኛው ቀን መቅድ ይሰማሻል? ያሉት ይሰማኛል። ጣፍታችሁ ነበር። አሁን ገና የመጣችሁት አለን እኮ እኛ እያወራን፣ በማን እያቋረጥሽን? ቆይ መቅዲ ተረጋጊና፣ አሁን አንቺ ቆይ ቆይ መቅዲ፣ አሁን ኮሜንት እያየሽ መመለስ እየጀመርሽ ነው እና ትንሽ ቆይተሽ እንዳትጨልይ ብዬ ነው እና